ማዳም እናንተ እንድትናደዱ እንድትቃጠሉ ሆን ብላ የምታደርጋቸው አምስት ነገሮች አሉ። አንዳንዶቹማ በጣም ነው የሚያስለቅሷችሁ፣ ሆድ ያስብሷችኋል። ብቻ እነዚህን አምስት ነገሮች እስከነመፍትሄው ነግራችኋለሁ። በተለይ ላይ ሶስተኛውና አራተኛው በጣም ነው የሚያናድደው፣ ብዙዎቻችን ላይም ደርሶብናል። ምናልባት አንዳንዶች እድለኞች ልትኖሩ ትችላላችሁ እንጂ ማዳሞች እናንተን ሆን ብለው በቃ ለማናደድ ለማቃጠል የሚያደርጓቸውን አምስት ነገሮች ነግራችኋለሁ። ቪዲዮውን እስከምጨርስ መጨረሻው ድረስ መከታተላችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የመዲ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁ። ዛሬ ይዤላችሁ የመጣውት ማዳሞች እናንተን ሆን ብለው ለማናደድ የሚያደርጓቸውን አምስት ነገሮች እነግራችኋለሁ ነው። እነዚህ ነገሮች ሲያደርጉ እናንተ ደግሞ ምን ማድረግ እንዳለባችሁ እነግራችኋለሁ ማለት ነው። የመጀመሪያው ከእናንተ በፊት ሰራተኛ ቢኖራትም ባይኖራትም አቤት፣ የመጀመሪያዋ እኮ ሰራተኛ እንደዚህ ነበረች። እንደዚህ ነው የምትሰራው። በጧት ነበር የምትነሳው። እኔ ሳላዛት ነው እንደዚህ ታደርግ ነበር። ብቻ ስለዛች ሰራተኛ መልካም መልካም ነገር ነው የምትነግራችሁ ማለት ነው ይህንን ነገር የምትናገረው ዝም ብላ ይምሰላችሁ አንደኛ እናንተ እንድትናደዱ ሁለተኛ ደግሞ አሃ ለካ እንደዚህ የሚሰራል እንዴ እውነትያችን እንደዚህ ትሰራ ነበር እንዴ እኔ እንደ ሰው መፍጋት አለብኝ እንዴ ብላችሁ ራሳችሁ እንድትጠይቁና እናንተ ሰነፍ እንደሆናችሁ ነገር ግን ያች ጎበዝ እንደሆነች አድርጋ የምትናገር ማዳማሰራተኛ ምናልባትም ሰራተኛ ላይ ኖራት ትችላል መልካም መልካም ነገር ስታወራ እናንተ እኔም እንደዚህ መሆን አለብኝ እንደ ያችኛዋ እንደምታደርገው ማድረግ አለብኝ ብላችሁ ሌላ መጨናነቅ ውስጥ ሳይሆን መግባት ያለባችሁ ስታወራችሁ መሻላ ብላችሁ ምንም ነገር እንደዛች ልሆን ብላችሁ ራሳችሁን እንዳታፎካክሩ ማለት ነው ምክንያቱም ያቺ ሴትዮ የነገረቻችሁ አብዛኛው ውሸት ሊሆን ስለሚችል ማለት ነው ስለዚህ ስታወራላችሁ መሻላ በጣም ደስ ይላል ታዲያ ለምን ሄደች ምናምን ነገር ብላችሁ እናንተ ምንም እንዳልመሰላችሁ እናንተን ለመናገር አስባ እንዳልሆነ እንዳልገባችሁ ለመሆን ሞክሩ ማለት ነው። በሁለተኛ ደረጃ ደግሞ ሆን ብለው እናንተን ለማናደድ ለማቃጠል ብለው የሚያደርጉት ነገር ስራ ስትሰሩ ቂጥቂጣችሁን ይከተሏችኋል ማለት ነው። ይሄማ በጣም ነው አዛሚ። አንደኛ ሰው አይሰራላችሁም። በቃ እነሱ አጠገባችሁ ነው። እኔ እንጃ አንዳንድ ሰዎች ሊኖሩ ይችላሉ እንጂ እኔ አጠገቤ በምትኖርበት ሰዓት ምኑን አንስቼ ምኑን እንደምጥለው አላቅም። ግራ ግብት ይለኝ ነበረ ማለት ታየኛለች ብዬ ስለማስብ ማለት ነው። እንደዚህም ስታደርገው እናንተ ከኋላ ከኋላችሁ የምትከተላችሁ ከሆነ እናንተ ምናልባት ሊደብራችሁ ይችላል። ደስ ላይላችሁ ይችላል። ነገር ግን ደስ እንዳላችሁ እሷ አጠገባችሁ በመሆኗ ደስተኛ መሆናችሁን አስመስሉ። ደስም ባይላችሁ ማለት ነው። በዛ ሰዓት ሀሳቧ እንዳልተሳካላት ተነስታ ትሄዳለች ማለት ነው። በቻላችሁት አቅም ደግሞ ኖርማል ሆናችሁ ስሩ። በቃ እንደሌለች ራሳችሁን አእምሯችሁን፣ ብትቀመጡ በቃ ሁሌ እንደምታጸዱት ሁሌ እንደምታደርጉት አድርጉ ማለት ነው። እና ይሄም በጣም የሚያናድድ ነው። ሶስተኛው እንኳን በጣም ነው የሚያስለቅሰው። ማናደድ ብቻ ሳይሆን ያስለቅሳል ማለት ነው። እሱ ምንድን ነው፣ ከጠዋት ጀምራችሁ እስከ ማታ ድረስ ስራችሁን ሰርታችሁ ጨራርሳችሁ ክፍላችሁ ሂዳችሁ ተጣጥባችሁ ልብሳችሁን ቀይራችሁ ለመተኛት ወይ ደግሞ ስልክ ለማየት ተዘጋጅታችሁ በቃ ፏ ብላችሁ በቀሳ ጨርሻለሁ ብላችሁ ማለት ነው። ነገር ግን እሷ እናንተን ለማቃጠል እርር ድብን ለማድረግ ምን ታደርጋለች? ምናልባትም ትንሽ ነገር እናንተን ለማዘዝ ትጠራችኋለች ማለት ነው። ይህን እንደዚህ አርጊ፣ በቃ ምን ዘዛት ምን ታድርግ ምን ትስራ ብላ አስባ ፈልጋ ብዙ ሰዓታቶችን ፈጅቶባት የሆነ ስራ ታዛችኋለች ማለት ነው። በዚህ ሰዓት መናደድ ይቅርና አንዳንዴ ሊያስለቅስ ይችላል። ቆይኔ ማረፊያ ሰዓት የለኝም፣ እንደ ቆይኔ በቃ ተጣጥቤ ቁጭ የምልበትን አንድ ሰዓት እንኳን የለኝም። በእንቅልፍ ሰዓት እንኳን ማረፋችን ብዙ ብዙ ነገሮች ሊሰማችሁ ይችላሉ ማለት ነው። ነገር ግን እናንተ በፍፁም ምንም አይነት ነገር ሊሰማችሁ አይገባም። በቻላችሁት አቅም ምንም እንዳልተሰማችሁ ኖርማል እንደሆነ በቃ ጠዋት ብታዛችሁ ልትሰሩት የምትሰሩት አይነት ስራ እንደሆነ አድርጋችሁ ደስተኛ ሆናችሁ ለመስራት ሞክሩ ማለት ነው። በዛ ሰዓት እናንተ ካልተናደዳችሁ ወይም ደግሞ ፊታችሁን አይታችሁን ኖርማል ከሆናችሁባት በእርግጠኝነት ነው ተውት ወይ ነገ ትሰሩታላችሁ ወይ በኋላ ትሰሪዋለች ብላ እንደምትመልሳችሁ እርግጠኛ ነኝ ማለት ነው። ነገር ግን እናንተ የምትቆጡ ከሆነ ፊታችሁን ክስክስ አርጋችሁ፣ በቃ ግልምጥምጥ እያደረጋችሁ የምታዩት ከሆነ እሰይ ሰራሁላት የታባቷ ምናምን ነገር እያለች ምንም ያን ስራ እንድትሰሩት እንድትቀጥሉት እንጂ ስታችሁት ሂዱ አትላችሁ ማለት ነው። ስለዚህ በዚህ ሰዓት ያናዳል አያናድም አይባልም። ነገር ግን ጧት ብትታዘዙ ያው የእናንተው ስራ ነው ለጧትም መስሏት ነው እንጂ ነገር ግን እናንተ በቻላችሁት አቅም ደስተኛው ናችሁ። ግዴታዊ ነው እዛ ቤት ያለን ስራ የመስራት እናንተ ግዴታችሁ ነው። ስለዚህ ግዴታዊ ነው ብላችሁ አምናችሁ ስትሰሩ በቃ ነገ ትጨርሻለች ልትላችሁ ስለምትችሉ እናንተም ብልጥ መሆን አለባችሁ። በአራተኛ ደረጃ እናንተ እርር ድብን የሚያደርጋችሁ ነገር ነው። ነገር ግን ማታ ሊሆንም ላይሆንም ይችላል። በተለይ ልጆች ያሉበት፣ ወጣት ልጆች የደረሱ ሴቶች ያሉበት ቤት ነው የሚፈጠረው። እናንተ ማታ ወደ ክፍላችሁ ከመግባታችሁ በፊት ቤታችሁን አጽድታችሁ፣ ኩሽና አጽዳችሁ፣ ፋ አድርጋችሁ ሂዳችሁ፣ ልክ ጠዋት ስትገቡ ኩሽና እንደዚህ ተደርቦ ተደርቦ ተደርቦ ተደርቦ የሚጠብቃችሁ የዕቃ ብዛት ቆይ ግን ሌቱን ሲበሉ የሚያድሩት ግን አረቦች ምን ሆነው ነው? አንዳንዴ ምን ሆነው ነው ያስብላል። እና እሱ ምናልባት ሆን ብላ ማዳም እናንተን ለማናደድ ብላ ላይሆን ይችላል። ነገር ግን እኛን በጣም የሚያበሳጨን ነገር ነው። በጣም ያናድዳል። እናንተ ኩሽን አንፎ አድርጋችሁ ሂዳችሁ በቃ ያ። እንደዚህ ትንሽ ነገር አይደለም። አንዳንዴ ነው የሚገጥም። እኔ በምሰራበት በነበረበት ሰዓት ትንሽ ነገር ምናምን አይደለም፣ በቃ ብዙ ነው። ፈሶ ጣውላው ላይ ምናምን ነገር የሆነ ነገር ሲሰሩ ለራሱ በትክክል እንኳን አይሰሩም። ኦቨኑ ቆሽሾ ምናምን ነገር ይጠብቃችኋል። እዚህ ጋር ያው ምንም መናደድም በቃ እነዚህ እንደዚህ ሆዳሞች ምናምን ያላቸው ራሳችሁን ማበሳጨትም መናደድ አይጠበቅባችሁም። ቀጥላችሁ ስራችሁ ነው ያው፣ ብትናደዱም ባትናደዱም ያን ስራ መስራታችሁ ስለማይቀር ለእናንተ የሚጠቅማችሁ ግን አለመናደዳችሁ ነው እና እንዳትናደዱ እንዳትበሳጩ ማለት ነው። አምስተኛው ደግሞ እናንተ የብቸኝነት አይነት ስሜት እንዲሰማችሁ ሰራተኛ እንደሆናችሁ የሚያሳውቁበት መንገድ ነው። አንዳንዶቹ ናቸው ብዙዎቹ አይደሉም። ምግብ ከውጭ የሚጠልቡ አሉ ማለት ነው። የሆነ ሰዓት በዛ ሰዓት ለእናንተ አይጠልቡላችሁም። ቤት ያለውን ነገር አሙቀሽ ቢ ያደረ ነገር እንደዛ ሁሉ ላይሏችሁ ይችላሉ። ለራሳቸው በተለይ ራት እንኳን ኖርማል ነው ምሳዘው ለእናንተ የማያዙ ሊኖሩ ይችላሉ ማለት ነው። ወይም ደግሞ እነሱ ከበሉ በኋላ ሲተርፍ ወይ ደግሞ ማለት የተረፈ እንኳን ባይሰጧችሁ ከነሱ ጋር እኩልም አይሰጧችኋሉ። እነሱ በልተው ከጨረሱ በኋላ ምናምን ነገር፣ እሱ በጣም ያበሳጫል። ከማበሳጨትም አልፎ ደግሞ ብቸኝነት፣ የሆነ ቦታ ወጥታችሁ የሆነ ለልጆቹ የሆነ የሆነ ነገር ሲገዙ ለእናንተ ሳይገዛላችሁ ሲቀር በተለይ የመጀመሪያ ሰሞን ያናጀች ነበር። እኔ ያለቀስኩበት ሰዓት የሆነ ሰዓት ነበር፣ እና መኪና ውስጥ የሆነ ቦታ ሄደን ለልጆቹ የሆነ ነገር ገዛ፣ በሰዓቱ አላስታውሰውም፣ ብቻ ላቅም ለእኔ ግን አልተገዛልኝም። ምናልባትም ትልቅ ሴት ናት ብለው ሊሆን ይችላል፣ ጠለቤት እንደነበርኩ ነው። እና በጣም አለቀስኩ። የኔ አባት ቢሆን እኮ የኔ ቤተሰቦች ቢሆኑ እኮ ለልጁ ሲገዛ ለእኔ አይለየኝም ነበር፣ እንዴት ለልጆቹ ገዝቶ ለእኔ አልገዛም ብዬ በጣም ሆድ ባሰኝ። የመጀመሪያ ሰሞንም ስለነበረ ቋንቋ አልችልም ምናምን። ነገር ነገር ግን ግ አይነት ነገር ያጋጥማል። አንዳንዴ ደግሞ ከነሱ ምንም ላይ ጎድ በቃ የቤቱን ትብላ ምን ችግር አለው ብለው አሉ። አብዛኛዎቹ እንትን የሚሉ አሉ፣ ግን የማይጠልቡ አሉ። ራት ምናምን ሲሆን ለራሳቸው ይጠልባሉ፣ ለእናንተ ደግሞ የሆነ ነገር ሰርታችሁ ቤት እንድትበሉ የሚያደርጉ አሉ ማለት ነው። ይህም ሊያናዳችሁ ብቸኝነት ሊያሰማችሁ አይችልም። እናንተም ቆንጆ አርጋችሁ እናንተም ደግሞ እነሱን ለማቃጠል ከፈለጋችሁ ልክ እነሱ ምግብ በሚያዙበት ሰዓት እናንተ ቤት የምትበሉ ከሆነ እነሱ ካዘዙት አይነት ቆንጆ አድርጋችሁ የሆነ ነገር ቆንጆ አድርጋችሁ ሰርታችሁ እዛው ቤት ባፈራው መመገብ ትችላላችሁ። እንደዚህ ስታደርጉ ደግሞ እሷ በጣም ነው የምትቃጠለው። ቤት ያለ አጣፍጣ ከምትሰራ ከኛ ጋር የሆነ አነስ ያለ ነገር ብጠል ብላት ይሻላል ብላ ሊጠለብላችሁ ይቻላልና። እንደ ስድስተኛ ኔ በጣም የሚያናደይ ነገር ምናልባት ይሄንን እናንተ ስራ እንድትሰሩላቸው ወይም ደግሞ በቃ ብቻ አንዳንዴ ይቀናሉ ሚቀሩ የዋይፋያቸውን ፓስወርድ አይሰጧችሁ፣ ወይም ደግሞ ሰጥተዋችሁ የሆነ ሰዓት ይቀይሩታል ማለት ነው። ይህም አሁን አንዳንዴ በራሳችንም ችግር ሊሆን ይችላል፣ ላይሆንም ይችላል። በቃ እኛ ስልክ ስንይዝ ላይወዱ ይችላሉ። ስራችንን ብንሰራ ምንም ብናደርግ በቃ እኛ ስናርፍባቸው ይጨንቃቸዋል ና እንደዚህም ሲያደርጉ እኔ በጣም እናደድ ነበር። ይህም ያንዳንዴ እውነቱን ስነግራችሁ ማለት ነው። እናንተ ስራ ጨርሳችሁ በቃ ለምን ግድግዳ አጥፋችሁ አይሆንም። በቃ ስራችሁን ጨርሳችሁ ክፍላችሁ ቁጭ ስትሉ ስልካችሁን ስትይዙ አቤት፣ በቃ ይጨንቃታል በቃ እኔ የምትከፍለው ብር ያሳዝናታል መሰል። ቆይ ምን ልስራት፣ ምን ስራ መስራት አለባት፣ ምን ልዘዛት እያሉ በጣም የሚያወጡ የሚያወርዱ ማዳሞች አሉና ምንም ማረግ አይቻልም። ይሄ የእነሱ ጸባይ ነው። እናንተ በነዚህ በሚያደርጉት ነገር መናደድ የለባችሁም ማለት ነው። እናንተ ብትናደዱ ምንም የሚጠቅማችሁ ነገር የለም ማለት ነው። ስለዚህ የእውነትም አሁን አስመስሎ አይደለም እምላችሁ። ማስመሰል አንዳንዶቻችሁን፣ ማስመሰል አልችልም፣ ማስመሰል ይከብደኛል። የሆነ ነገር አስከፍታይ ደስተኛ መሆን አልችልም የምትሉ አላችሁ። ለማስመሰል ሳይሆን በቃ ኖርማል እንደሆነ ራሳችሁን አሳምኑት። እዛ ቤት እስካላችሁ ድረስ የእነሱ ሰራተኞች እስከሆናችሁ ድረስ ራሳችሁን አስማምናችሁ ምንም ነገር ቢፈጠር ኖርማል ነው፣ እሺ፣ አደርገዋለሁ ይሁን ብላችሁ። የእውነተኛ አለምናደርጋ አልችልም እንደምትሉ በጣም እርግጠኛ ነኝ። ነገር ግን ሁሉም ነገር ቀለል አድርጋችሁት ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ